በርካታ አስተያየቶች የበዙበት የጌታቸው ረዳ ንግግር ከሰሞኑ የጠቅላይ ሚኒስትር አብይ አህመድን የመደመር መንግስት የተሰኘው መጽሐፍ ላይ በተገኙበት ሰዓት ላይ ንግግር ማድረጋቸው ይታወሳል። እሱን ተከትሎም በርካቶች አስተያየት እየሰጡ ነው። በቅድሚያ አቶ ጌታቸው ረዳ በመድረኩ ላይ ምን ተናግረው ነበር? እሱን ካስታወስን በኋላ የሌሎችን አስተያየት እናቀርባለን። በአርባ ዓመት ዕድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፈውም እንኳን ሌላ ነገር ጻፈው ሶ አንዳንዴ በሀያ ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ልምድ የለውም ማለት አይደለም። ያሀያ ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ። ግን መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን የተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው፣ በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። ታዲያ እነዚህንና ሌሎች ንግግሩን ተከትሎ በርካቶች አስተያየት እየሰጡ ይገኛሉ። በቅድሚያም የጋዜጠኛ ቴድሮ ጸጋዬን እናስቀድም ትናንትና አብይ አህመድ ድንክ ነው ይል ነበረ ግን አሁን ረዘመ አሁን አብይ አህመድ በሀሳቡ ቁመት ረዘመ ምን ተገኘ ፖለቲካ ድንክ ነው የፖለቲካ ድንክ ነው የምን ድንክ ነው ነበር የሚለው አሁን ምን ፖለቲካ ላይ አብይ አህመድ ረዘመ ወይ ፖለቲካዊ አብይ አህመድ ተመነደገ ወይ ወይስ ጌታቸው ከአብይ ቁመት ጋር ተስተካከለ፣ ማለት ጌታቸውን የተከረከመው ወይስ አብይን የረዘመው ነው? የመጀመሪያ ጥያቄ። ትላንትና የነበርኩበት ቦታ የጨለማ ስፍራ ነው፣ የድንቁርና ማለት እውቀት አልባ ቦታ ነው፣ ድርቅ ያለ ክርክር ነው ምናምናምን ሲል በትግራይ ውስጥ ጸረ ጄኖሳይድ የተካሄደውንም ሬዚስትንስ እርባና ቢስ የነበረ ኤክሰርሳይዝ ነበረ፣ የማያስፈልግ ነበረ እያለ ነው ወይ የሚል ጥያቄ መጠየቅን ያመጣል። አንድ ሁለተኛ አብይን ተጠግተህ እውነት እንደው የትግራይን ህዝብ መጠቀም ትችላለህ? አብይን ተጠግተ እኔ ይሄ ለሁሉም ጥያቄዎች መቅረብ ለሁሉም መቅረብ የሚችል ነው። አብይን ተጠግቶ የአማራን ህዝብ መጥቀም ይቻላል። አብይን ተጠግቶ የኦሮሞን ህዝብ መጥቀም ይቻላል። ሪሊ አንተ የሆነ አገዛዝ እኮ የሆነ ርዕዮተ ዓለም ኖሮት ይሄ ለምሳሌ አንድ በርከት ያለ ባለ ሀብቶች ያበረከተ ህብረተሰብ ቢኖር እና አንድ የሆነ ፓርቲ ወይም ስብስብ ወደ ስልጣን ቢመጣ ውግንናዬ ለባለ ሀብቶች ነው ቢል ኦኬ። እኔ ውግንናዬ ለባለ ሀብቶች ነው ያለ ፓርቲ መቶልኛል። ብዙ ባለ ሀብቶች አሉኝ። ስለዚህ እነሱን የሚጠቅም እስከሆነ ድረስ ህብረተሰቡ ተጠቃሚ ነው እና ከእሱ ጋር ብቆም ይሻላል ትል ትችላል። ውግንናዬ ለአርሶ አደሮች ነው የሚል ፓርቲ በመጣበት ወቅት በኢትዮጵያ ብዙ ሰዎች አርሶ አደሮች ናቸው። በተለይ ደግሞ እኔ እርሻ ዲፐንደንት ነኝ እንደ ህብረተሰብ በዚህ ምክንያት ምናምን ልትል ትችላለ። ወይም አርብቶ አደርን የሚያፈቅር መጥቷል፣ ለአርብቶ አደር የሚጠቅም ጊዜ ነው፣ በዛ ምክንያት ለህብረተሰብ ካለኝ ግንና ከሱ ጋር ቆም ያለው ልትል ትችላለ። ወይም በዘውግ ራሱ ሄደ በዚህ በዚህ በዚህ እሳቤው ምክንያት ለእኔ ህብረተሰብ ይሄ አገዛዝ ጠቃሚ ነው ብለ ልትል ትችላለ። ያዛልቃል አያዛልቅም የሚለውን ልንከራከር እንችል ይሆናል እንጂ ፖለቲካዊ ውሳኔውን የወሰንክበትን ነጥቦች ለማየት ይቻለኛል። ልቀበል አልቀበል ሌላ ጉዳይ ነው፣ ግን ይገባኛል ነጥብህ ልል ይችላል። ቴድሮስ ፀጋይ ቀጠል ሊያደርግና ይህንንም ያነሳል የትግራይን ህዝብ ጥቅም ማረጋገጥ ይቻላል፣ የአማራን ህዝብ፣ የኦሮሞን ህዝብ ኦር ኤኒ የኢትዮጵያ ህብረተሰብን ወይም መደብን ጥቅም ማረጋገጥ ይቻላል። በሰባት ዓመቱ ያላረጋገጠውን ጥቅም ከዚህ በኋላ ያረጋግጠዋል ብለህ እንዴት ልታስብ ትችላለህ? እስከዛሬ ያላሳየህን አስተሳሰብስ አሁን እንዴት ከየት አምጥቶ እንዲያበቅለው ትጠብቃለህ? መደመር ምንድን ነው የሚለውን በተመለከተ ትላንትና ጌታቸው ማለት በአንዳንድ ጉዳዮች ላይ ታክቲክል የሆነ ነገሮች እኮ ልትለው ፒቪት ታደርጋለህ ኦኬ፣ ለፖለቲካዊ ምክንያቶች ስትል አንዳንድ ጉዳዮችን ትላንት ካየህባቸው ወይ ከገለጽህባቸው መንገዶች የተወሰነ ለወጥ አድርገህ ራስህን አጀስት ማድረግ ይጠይቃል። ፖለቲካ ሊባል ይችላል። ኦር በተለያየ ምክንያት የፖለቲካ ድርድርና ስምምነት አድርገህ ያ በፈጠረልህ አውድ መሰረት በተለየ ክላይሜት ውስጥ በተለየ መንገድ መንቀሳቀስ ያስፈልጋል። ባለፈ ክረምት ያረሰ የለም ምናምን ልትል ትችላል። ግን ፈንዳመንታል በሆኑ ጉዳዮች ላይ ፈንዳመንታል በሆኑ ጉዳዮች ላይ ለውጥ የምታመጣ ከሆነ ትልቅ ችግር አለ የምልበት ምክንያት እንዳልኩ፣ መጀመሪያም እዛ የአብይ አህመድ መጽሐፍ ላይ አንድ ቻፕተር መጽሐፉ በዛ ደረጃ የአብይ አህመድ ጣት ሆኖ ለማገልገል መፍቀዱ ራሱ ያለው ችግር እንደተጠበቀ ሆኖ ግን አጠቃላይ አውዱን ተመልከት። እሱ ከጨለማ ወደ ብርሃን መጣሁ አይነት አንድምታ ያለው ወደ እውቀት መጣ ወደ ሀሳባዊ ክርክር መጣሁ አይነት አንድምታ ያለው ነገር ሲያደርግ በመጀመሪያ እየሰረዘ ያለው እኮ ራሱን ነው፣ በነገራችን ላይ እና ትላንትና አብይ አህመድ እዚህ መጥቶ ሀያ ሰባት ዓመት የጨለማ ዘመን ነበረ ሲል ይሄ የጦርነት ቅስቀሳ ነው፣ የፍጅት ቅስቀሳ ነው፣ ሌጋሲ የማጠልሸት ተግባር ነው ዲስኮርሱን የሚያቆሽሽ ነገር ነው የሚል ትችት ነበረ የሚቀርበው ነገራችን ላይ ሌሎችን አስተያየት ከማቅረቤ በፊት ጋዜጠኛ ቴዎድሮስ ጸጋዬ መጨረሻ ላይ ያነሳውን ላቅርብላችሁ 27 ዓመት ጨለማ ነበረ ኢትዮጵያውያን ድህነታችን ብርቅ ነው ወይ እስከ ዛሬስ መቼ ለመንግስት ታዘን እናውቃለን መደመር ነው ለመጀመሪያ ጊዜ በኢትዮጵያ ብርሃን ያበራው ምናምን ይህና በሚቀጥለው አረፍተ ነገር ምን እንደሚል ታውቃለህ ትናንትናችንን ምኑ በብሉ አንኮንን አናነውር ከትላንቱ በጎ በጎን እንውሰድና ጥሩ ያልሆነ ደሞ እንጠል ይላል። ማለት አብይ አህመድ አየ፣ በዚህኛው አረፍተ ነገርና በሚቀጥለው አረፍተ ነገር መካከል ያን ያህል ግንኙነት የለም። ማለት እየአስቦ ሳይሆን የሚያወራው እያወራ ነው እያወራ ነው የሚያወራው። ምክንያቱም እያወራ ያስባል ልትለውም አትችልም። ምክንያቱም እያወራ ካሰበ ቢያንስ በዚህኛውና በዛኛው መካከል ያለ መሰናሰል ሊኖር ነው። ኤግዛክትሊ በተመሳሳይ ምክንያት ነው። ነገራችን ላይ መደመር እኮን የገባቸው እነዛን የተሰባሰቡ ሰዎች ብሎ እዚህ ስለ አብሮነትና ርእዮት ያዘጋጁትን ቨርቹዋል ፕሮሴስ በተመለከተ መደመር አሰባስቧቸዋል፣ መደመር ኖ አክሽን ገብቷቸዋል ካለ በኋላ ብዘነ ሰከንድ ግን ያው ገረወይና ነው ይህንን መደመር ገረወይና ማለቱ ነው እያለ እንደሆነ እንኳን እስካይገነዘብ ድረስ ማሰብ አይችልም አብይ አህመድ። አሁን ጌታቸው ረዳ ግን ዛናዘር ስቶሪ። ጌታቸው አቅም ያለው ሰው ነው። ያነበበ ሰው ነው። ፖይንቶቹን ጥሩ አድርጎ በሎጂክ መከራከር የሚችል ሰው ነው። አደጋውም የሚመጣው ወይም ጥያቄው በጣም በጣም ስር የሰደደ ጥያቄ እንድጠይቅም የምትሆንበት ምክንያት በነገራችን ላይ ይሄ ነው። ክርክሩ አሁን የሚሆነው እንግዲህ ምንድን ነው፣ ቅድም ያነሳኋት ነጥብ ነበረች። እንደው ትንሽ አስተያየት እነስጥባትና ወደሚቀጥለው ነገር እንሻገራለን። ምንድን ነው ጌታቸው የሚለው እኔ ከክብሬ ከፍዬ የትግራይን ህዝብ የሚጠቅም ነገር ካደረግኩኝ እሱም አንድ ነገር ነው። የግድ ደፋር ደፋር መጫወት እኳ አደለም። ሌሎች ያቀርቧቸውን አስተያየቶች በተመለከተ ክፍል ሁለት ላይ ጠብቁኝ፣ በቅርብ ሰዓት ይለቀቃል።